እንግዲህ ሰሞኑን በተለያየ ሶሻል ሚዲያ አዲስ ነገር አለ፣ አዲስ ነገር አለ። ፓስፖርት ያላችሁ የጠፋችሁ ሆነ በኡምራ የመጣችሁ የተባለ እየተናፈሰ ነው። አሁን አዲስ ነገር አለ። አሰላሙ አሊኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? አልሐምዱሊላህ፣ በጣም ሰላም ነኝ። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤቴን ተቀላቀሉ። አዳዲስ መረጃዎች እንዲደርሷችሁ እንዲሁም ደግሞ አዲስ ለሚመጡ ወቶች እንደዚህ መረጃ ለሚፈልጉ እንዲደርሳቸው ላይክ በማድረግ ቪዲዮውን ጀምሩ ማለት ነው። በመጀመሪያ ለጠፋችሁ ማለት ነው። ስትጠፉ ፓስፖርት ያላችሁም ሆነ ፓስፖርት ሳትይዙ ወጣችሁ፣ ያው ስትወጡ በላክ ሆሮብ ነው የሚመታባችሁ ማለትም እንግዲህ የሰዎቻችሁ ሁኔታ ይወስነዋል። ወንጀለኛም ልትሆን ትችላላችሁ፣ በስርቆት በምናምን በተለያዩ ነገሮች፣ ግን ብዙ ጊዜ በላግ ነው የሚደረገው እና በላጊ ይነሳል። ፓስፖርት ያላችሁ አዲስ ቀማ በአዲስ ከፊል ማውጣት ይቻላል። እንዲሁም ደግሞ በኡምራ መጣችሁ ብዙ አመት ሁኗችሁ የቀማ አሰረታችሁ ሀገራችሁ መሄድ ናፍቋችሁ ሁሉ ነገር ለማስተካከል ያሰባችሁ አዲስ ነገር አለ። አልላችሁም እንደ ሶሻል ሚዲያው አዲስ ነገር የለም። ቁርጣችሁን ቁርጥ አድርጋችሁ ወቁ። ሁልጊዜም እንደምንለው ከተለያዩ አጭበርባሪና ሌቦች እራሳችሁን ጠብቁ ነው። በማይሆን ተስፋ በማይሆን የይሆናል ተስፋ ውስጥ ተሞልታችሁ ራሳችሁን አደጋ ላይ የምጥሉ እንዲሁም ከዛም አልፎ ደግሞ ገንዘባችሁን ከስራችሁ ኋላ ከማልቀስ ተጠንቀቁ። እንደዚህ የሚባል ህግ የለም። አዲስ የህግ የወጣው ምንድነው ኮንትራት ላሉ እህቶች ብቻ ነው ኮንትራት በህጋዊ መልኩ እየሰሩ ላሉ እና ኮንትራታቸውን ሲጨርሱ፣ ለእነሱ ነው አዲስ ህግ የወጣው። እሱን ማወቅ ከፈለጋችሁ ኮሜንት ለጻፉልኝ፣ እሰራላችኋለሁ ቪዲዮ። ነገር ግን አሁን ወደ መጣሁበት ስመጣ፣ ጠፍታችሁ ሁሩብ የሆነ ኢቃማ እዚህ ያነስ፣ ዱባይ አይደለም፣ እዚህ ሳውዲ ነው። ሁሩብ የተመታ ኢቃማ መውጣት አይችልም። በፊት ይቻላል። የሚቻለው እንዴት ነው? በሰዎች ስምምነት የምሰሪባቸው ጠፍተሽ የምሰሪባቸው አረቦች ደውለው ከፊሎችን የመጣሽባቸውን ኮንትራት ከፊሎችሽን አናግረው በስምምነት የሆነ ገንዘብ ከፍለሽ በላጉን አንስተው ምናምን ይቻላል፣ በፊት ማለት ነው። አሁንም ከተስማሙልሽ፣ ድሮኬ ችግር የለም በላጉን አንስተው ምናምን ነገር ተናዞል ከሰጡች ትችያለሽ። በሰዎች ስምምነት ነው። ነገር ግን አዲስ ሕግ ወጧል። እንደዚህ አድርጉ፣ እንደዚህ አድርጉ፣ እንደዚህ አድርጉ የሚሏችሁ አዲስ ሕግ ወጣ ብላችሁ ራሳችሁን ከአለቅጥ እንትን የምትሉ ፕሊስ መረጃ እያጠየቃችሁ ራሳችሁን አደጋ ላይ እንዳጥሉ። በተለይ በዚህ ሰዓት ሁሉም ሰው የሚፈልገው ገንዘብ ነው እና ገንዘባችሁን ጠብቁ። እናንተን ስራ ቦታ ናችሁ የት ያገኛችኋል። ነገር ግን እንዲያርጊ፣ እንዲያርጊ፣ እንዲያርጊ እያለ ገንዘብሽን እንዳይበላሽ ተጠንቀቂ። ለማለት ያክል አዲስ ሕግ የለም። ሰዎቻችሁን በጣም የምትቀራረቡ ከሆነ የምታወሯቸው ከሆነ መጠየቅ ትችላላችሁ። የወጣው ህግ ኩንትራት ላሉ ህቶች ብቻ ነው፣ ኩንትራታቸውን ሲጨርሱ። ነገር ግን እናንተን አይመለከትም። የጠፋችሁ ጠፍታችኋል፣ እስከምትያዙ ትሰራላችሁ። ስትያዙ ወንጀል ካለባችሁ በዛ ወንጀላችሁ መሰረት ትከስሳላችሁ፣ ትቀጣላችሁ። ሰዎቻችሁ ሲከሱ ወንጀል ሰርቃኛለች እንዲብላኛለች እንዲብላኛለች እያሉ የሚከሱት ነገር ስላለ በዛ መሰረት ትቀጣላችሁ። ከዛ ውጭ ግን ምንም ወንጀል ከሌለባችሁ በላኮሩ ብቻ ከሆነ ትሳፈራለሽ ወደ ሀገር። ሌላ ምንም ምንም ነገር የለውም። ከዚህ ውጭ እንዲሁም ደግሞ በቃ የሚበቃ ነው ያከሰርቻለሁ እና ሀገር የመግባት ፈልጋለሁ በዲስ ኢምባሲ የምትይ ደግሞ ኤርፖርት ስትጅ ደግሞ ይይዝሻል የክስሽ ወረቀት ሰትዩሽ የክስስችበት ማለት ነው። እና እኔ ምንም ነገር አላችሁም። አሁን ላይ ተጠንቀቁ፣ እራሳችሁን ጠብቁ። ከአጭበርባሪ ነገር አዲስ ህግ አዲስ ህግ እያለ በማይሆን ነገር በይሆናል ተስፋ እራሳችሁን አታታሉ። መጀመሪያ ሳጠፉ ነበር እንዳይን ነገር እንደሚመጣባችሁ ያወቃችሁ ማለትም፣ ባላችሁበት ፍሪ መሆን ትፈልጋላችሁ፣ ነፃነት ናፍቃችኋል ምናምን ነገር እና ከዛ ነገር አንጻር ሳትወጡ ነበር ማሰብ የነበረባችሁ። ነገር ግን አሁን አዲስ ነገር ያለው ኮንትራት ላሉ እህቶች ብቻ ነው። ኮንትራት ላሉ እህቶች ደስ የሚል አዲስ ዜና አለ፣ እሱ ብቻ ነው። ቁንጥራታቸውን ሲጨርሱ ማለት ነው። ሲቀጥል ሁላችሁም ቢሆን ደግሞ ቆይን ለምን የሆነ ቪዲዮ አታዳምጡትም? ከኔ ብቻ ከምሰሙት ሌላም ሰው መልእክት ያስተላለፈ ሰው አለ። ቪዲዮ አዳምጡትና እንመለሳለን። ያናስ ሰሞኑን ደግሞ የኢጋማ ጉዳይ እንደ አዲስ ጀምሮታል። እንደ አዲስ ማራገብ ተጀምሯል። ለምን እንደሚያራገቡት አውቃላችሁ። ሁሌ እንደምናገራችሁ ይቺ ፕሪንት መሳቢያ ብሎ የሚጠይቋት ሶስት መቶ ሀምሳ ብር እስከ አራት መቶ ብር ያለችው ሂሳብ ናት። እኔ ስሰማማ ማንሽ ጀዋዛት ነው ያለው ትሩ ብር አስገቢ የሚል አብሻ አለ አሉ። የኛ አብሻ ጀዋዛት ገብቶ ብር ታውልት ነው ይጋ ማሽል ያስተካክል። ኤኒሃው ሰሞኑ የሚወራው ወሬ ሆን ብለው ራሳቸው የሚያሰሩት ወሬ ነው። እሺ ከዛኛ ደግሞ ዶም ተትደውገሽ አው ትክክል ነው ኢንፎርሜሽኑ ከዛ ብር ታስገቢ ያለሽ ሊበሏችሁ ነው። ስቲል ዴር ኢዝ ኖ ሩልስ ምንም ህግ የለም። እስካሁን በላክ ሩብ የሚስተካከልበት ምንም መንገድ የለም፣ ምንም የለም። ኦፊሻል የሳውዲ ኒውሶች አሉ እነሱ ማየት ነው የሚቻለው። ስለዚህ የባካቹ ያናስ ውሸታቸው ነው ሼር የሚያርጉት ምን ከታች እየመጡ በውስጥ ምናምን ሁሉም ሌባ ናቸው። ለመጨረሻ ጊዜ በዚህ ጉዳይ ቪዲዮ ሰራለሁ። አላህ ይጠብቃችሁ፣ ወታቸው ብራችሁን ያዙ። ቪዲዮውን እንግዲህ እንዳዳመጣችሁት ነው የሚፈልጉት እነሱ ከናንተ ብር ብቻ ነው እንጂ ምንም አዲስ ነገር የለም። ምንም ነገር ማለት ነው በቃ እንደዚህ። ለእንደዚህ ብር አስገቢ፣ ብር አስገቢ ይልሻል። መጨረሻ ስልኩን አዘግቶ ፍላሽ ይልሻል ከዛ ታላቅሻ አለሽ። አንዴ በሃቢባ ቤት አንዴ በዛ ቤት ብሬን ቦልዳይ ብሬን ዲብሌ ይቃማ ለመያዝ ያላችሁ ተስፋና ጉጉት አውቃለሁ። እኔ እራሱ በባህር ተመልሰን ሀገር ሄደን እናምጣ ወይስ እዚህ ይቻላል ምናምን እያላችሁ ብዙ ልጆች ስለምጠይቁ፣ ነገር ግን በባህር እስከሚሄድ ዋጋ የሚያስከፍል ይቃማ እዚህ 20 ሺህ አስገቢ ብትበይ ታስገቢያለሽ፣ ያለ ምንም ጠርጥር። ኋላ ብርሽ እንደበልተሽ አንዴ ሀቢባ ቤት አንዴ ገለ ቤት ከመምጣትሽ በፊት አሲን ሆም ብለሽ ቆም ብለሽ ቆም ብለሽ መረጃ አጣሪ ለማለት ወዳለው ፓስፖርት ያላችሁ አዲስ ነገር አለ። የሚውላችሁን አትምኗችሁ አትስሟቸው። ላለውኝ በተረፈ ሰላም ሁኑልኝ፣ ወዳችኋለሁ። ባይ ባይ